የበጋ መስኖ ስንዴ ልማት ማስጀመሪያ መርሃ ግብር ተካሄደ። ኅዳር 17 2018 ዓ.ም በዋግምራ ብሔረሰብ አስተዳደር በደሃና ወረዳ በ026 ሽመላ ቀበሌ በባርግባ ወንዝ የበጋ መስኖ ስንዴ ልማት በ42 ሄክታር መሬት ላይ ማስጀመሪያ መርሃ ግብር በዞን ደረጃ ተካሄደ። ከተጠቃሚ አርሶ አደሮች መካከል እንዲህ ሲሉ ገልጸዋል። መጀመሪያ ስንደራጅ በሽምብራ ገብስየ ዘዳና ሽምብራ ስንዘራ ብዙ ምርት አይገኝም ነበር የነበረው። አሁን ይህ መስኖ አመጣ ወደ ገኛት ያው ብዙ ምርት ያገኘነበት ነው። ጥማድ ራሱ እስከ አስር ኩንታ እስከ አስራ አምስት ኩንታ እያገኘነበት ነው። በጣም ውጤታማ አሁን ውጤታማ ምርት ያገኝበት ያለ ፊት ውጤት ና አሁን ራሱ ያሁን በጣም የተለየልና ሸጋ ነው። በጣም አሪፍ ነው። በማይዘሩ ያህል ያው ሀኛ ያዩ አሁን ድማሩን እናደርጋቸዋለን። በጋ መስኖ ስንዴ ለመፈጸም ወደ ሰባ ሄክታር አቅደም ዛሬ ወደ ሰላሳ አንድ ሄክታር በዚህ ስራ እንቅስቃሴ ላይ ይገኛል። እንግዲህ በጋ መስኖ ስንዴ የኖረ ማሻሻል ለማሻሻል ከዚህ እንደዚህ ቀበሌ ተሞክሮ። ሌሎችም ቀበሌዎች ይህን ተሞክሮ ይዞ በተለይ በበጋ ስንዴ ስራ ውሃ ግብ በሆኑ ቦታዎች ላይ ሁሉ መንግስት የሚገድፈውን ግዳፍ እየገደፈ ሁሉም አርሶ አደር በዚህ ስራ ተሳትፎ ቢሳተፍ ሁሉም አርሶአደር ወይም ደግሞ እንደ ሀገር የኑሮ ማሻሻው ያሻሽላል ብዬ ጠብቃለሁ። በዚህ ልክ እንግዲህ ጥሩ ባለፈው በሽመላ የተሻለ እንቅስቃሴ ነበሩ። ዛሬ ደግሞ ከምን የተሻለ የተሻለ ምርት ባለፈው ምን ነበር ዛሬም የተሻለ ምርት እንደሚያመርት ጥሩ እይታ ነው፣ እና ያርሱ አደረሱ ተሳትፎ ራሱ በራሱ የተሻለ እንቅስቃሴ ነው ያላችሁ። ስለዚህ ከማዳበሪያና ከዘራ አቅርቦት ደግሞ ትንሽ ዛሬ የማዳበሪያ እንት ነበር። ወዮ ቀደም ብሎ የዘሩና የማዳበሪያው ወቁቱ ቢቀርብላችሁ ይበጋስ እንደነሱ ይሄን ለማሻሻል ለማሻሻል አሷደሩ ቆርጦ የሚሰራበት አግባብ የተሻለ እንቅስቃሴ እንዳለው ይህ ቀበሌ ላይ ለመግለጽ ወዳለሁ ዛሬ ዕለት ያው የበጋ መስኖ የማስጀመሪያ ፕሮግራም ነው። እንደ ጥቅል እንደ ወረዳ ያለን የበጋ መስኖ ስንዴ እቅዳችን 675 ሄክታር ነው። እዚህ ውስጥ ያው ዛሬ 42 ሄክታር ባለበት የሽመላ ቀበሌ 06 ቀበሌ ማለት ነው ክላስተር በጋ መስኖ ስንዴ የጀመርንበት ቦታ ነው እና በዞንም በወረዳም ባለሙያዎችና የዞን ከፍተኛ አመራሮች በተገኙበት ዛሬ አስጀምረናል ማለት ነው። ጥቅል እንደ ወረዳ ያው ስድስት መቶ ሰባ አምስት ሄክታር ላይ አቅደናል። እስካሁን ወደ ሁለት መቶ አስራ ስምንት ሄክታር ልየታ አካሄደናል። በዛሬው እለት አርባ ሁለት ሄክታር ሄክታር ላይ ዘር ጀምረናል ማለት ነው። ጥቅል እስካሁን በነበረው ዓመተ ምሕረት የበጋ መስኖ አቅደን እየሰራ ያለ ነው። በሁለት ሺ አስራ ሰባት ወደ ሰላሳ ፐር ሄክታር አግኝተናል። በዘንድሮ ዓመት ደግሞ ወደ ሰላሳ አምስት ኩንታል ፐር ሄክታር ለማድረስ አቅደን እየሰራ ነው ያለበት መንገድ ናያማለትነምስተልፎ ማለት አጠቃላይ ግብዓቶችን ተጠቅሞ አንድና ስት ጊዜ ደጋግመው አርሰው በጋ መስኖ ስንዴ እንዲያለሙ ነ ናስታው የማናጅመንት ስራ ያስፈልገዋል። እየተከታተሉ የማናጅመንቱ እየተከታተሉ ጥሩ ምርት ማግኘት እንዲችሉ ድጋፍ የምናደርገውና አርሶ አደሩም በንቅናቄ በዘራ እንደዘራ ሁሉ በንቅናቄ አረም ስራ እንቃሴውንም የተለያዩን የኋጣጥንም እየተከታተለ እስከ መጨረሻው ድረስ ጥሩ ምርት እንዲያመርት እኛ ድጋፍ እናደርግለት ማለት ነው። አርሶ አደሩም በበለጠ ይቀደም ተሞክሮ ያላቸው አርሶ አደሮች ስለሆኑ በበለጠ የተሻለ ምርት ያገኛሉ ብለን አጠቃላይ ሰው እንዲ በተመለከተ ወደ 675 ሄክታር ያቀደነው። ከዚህ ውስጥ 228 ሄክታር በዚህ እስከዚህ ሳምንት እቅዳችን አከባበራል ማለት ነው። በአጠቃላይ በዚህ ቀበሌ ወደ ሰባ ሄክታር መሬት አቅደ 31 ሄክታር ዛሬ የዘር ስራ እንቅስቃሴ የተካሄደበት ያለበት ሁኔታ ነው ያለው ማለት ነው። ስለዚህ አጠቃላይ መሬት የመስኖ ስንዴን እንቅስቃሴ ስንመለከት ከዓመት ዓመት እየጨመረ የመጣበት ሁኔታ ነው ያለው። አሁን ባለፈው አመት የዚህ የሽመላ ቀበሌ ወደ 45 ሄክታር ነው የነበረው ዘንዱ ወደ ሰባ ሄክታር ደርሰዋል ማለት ነው። ስለዚህ ሌሎች ቀበሌዎችም በተመሳሳይ ከባለፈው አመት እንትናችሁ ሲታይ እየጨመረ የመጣበት ነው። የምታማነቱ በጣም ከፍተኛ ነው። መደበኛ ስንዴ ከመደበኛ ከምናከናወኑ የምታማነቱ በጣም ከፍተኛ። ስለዚህ ተጨማሪ አርሶ አደሩን የምግብ ዋስትና ለማረጋገጥ ከዛ መልካም እንግዲህ የበጋ መስኖ ስንዴ እንደሚታወቀው ፓርቲያችን ብልጽግና ከመጡት ኢኒሽቲቮች ውስጥ አንዱ ነው። ይህን የበጋ መስኖ ስንዴ ለማሳካት በወረዳ በተከታታይ አመት እየፈጸምን መጥተናል። እንግዲህ በዚህ በጀት አመት እቅዳችን በዋናነት 675 ሄክታር መሬት በበጋ መስኖ ስንዴ እናለማለን ብለን እናስባለን። እስካሁን ድረስ እንደ ወረዳ የፈጸም ነው ሁለት መቶ ሰባ ሄክታር መሬት ላይ የበጋ መስኖ ስንዴ ለመዝራት የቅድመ ዝግጅት ስራችን አጠናቀን እንገኛለን። በዋናነት ወረዳችን ካሉት ቀበሌዎች ውስጥ ዛሬ ወረዳዊ በሆነ መንገድ ያስጀምር ነው የ026 ቀበሌ አስተዳደር ነው። እንግዲህ ቦታ እንደምታውቁት በተደጋጋሚ የበጋ መስኖ ስንዴ ዘር እየተዘራ ውጤት የመጣበት ነው። ማህበረሰባችንም ይህን በመፈጸም በጣም ግንባር ቀደም የሆነ ማህበረሰብ ያለበት አካባቢ ነው። አሁን ላይ ስለ በጋ መስኖ ስንዴ አፈጻጸም የግንዛቤ ፈጠራ ስራ ብዙ የሚጠበቅ አይደለም። ማህበረሰባችን ላይ፣ አርሶ አደራችን ላይ ሰርጾ ገብቷል። ስለዚህ አርሶ አደሩ በዚህ ወቅት ምን ጊዜም ቢሆን የበጋ መስኖ ስንዴ እንደሚዘራ ያውቀዋል። የቅድመ ዝግጅት ስራው እንደምታዩት እዚህ ቦታ ላይ በጥሩ ሁኔታ የቅድመ ዝግጅት ስራቸውን አጠናቀው ነው አርሶ አደሮቹ ዛሬ ወረዳዊ በሆነ መንገድ ንቅናቄ እያስጀመርን ያለ ነውእና ይህን ታሳቢ አድርገን እንግዲህ እንደ ወረዳ ለተሞክሮ ከሚነሱት ቀበሌዎች ይሄ ቀበሌ ግንባር ቀደም ተጠቃሽ ነው። ሌሎች ቀበሌዎችም አሉ። እነ 019 ቀበሌ እነ 020 ቀበሌ አሁን በቅርብ በዚህ አመት ደግሞ ወደ 52 ሄክታር አካባቢ የሚለማበት 011 ቢ የሚባል አዲስ የመስኖ ካናል የተሰራበት አለ እሱ ደግሞ ከዚህ በበለጠ በላቀ ሁኔታ የምንፈጽምበት በዚህ በጀት ዓመት እናስጀምረዋለን። እሱም የተሻለ ምርት የሚገኝበት ነው። ለአካባቢው ማህበረሰብም የአካባቢ በተለይ በጣም በእጅጉ ተሞክሮ ሊወሰድበት የሚችል ያይቻልም ስሜትን ሰበረ ነው። እዚ አካባቢ የበጋ መስኖ ስንዴ አይታሰብም። ስለዚህ ይህን በዋናነት መፈጸም በዋናነት መንግስት እንደ መንግስት ፓርቲ እንደ ፓርቲ ከያይዘው የተረጅነት አስተሳሰብን ማላቀቅ ከተረጅነት መውጣት የዳቦን ጥያቄ መመለስ በምግብ ራስን መቻል ዋና አላማ ተደርጎ እየተሰራ ነው ያለው። ስለዚህ በምግብ ራስን ለመቻል በዋናነት ከውጭ የምናስገባውን ስንዴ እያስቀረን በራሳችን ምርት አምርተን ራሳችን የምንችልበት እድል መፍጠር መቻል አለብን። ይህ ብቻ አይደለም፤ የራሳችን ምርት ወደ ውጭም ጭምር ኤክስፖርት የምናደርግበት እድል እንፈጥራለን ብለን የምናስብበት ነው። ስለዚህ ይሄ ኢኒሼቲቭ በዋናነት በእጅጉ የፖለቲካ ሉዓላዊነትን የሚፈታ ነው። ትልቁ ነገር የበጋ መስኖ ስንዴ የፖለቲካ ሉዓላዊነትን የሚፈታ ነው። የዳቦ ጉዳይ ነው። ስለዚህ ተረጅነት ወደ አምራችነት ለመሸጋገር ትልቁ መውጫ መንገዳችን የበጋ መስኖ ስንዴ አንዱ እቅዳችን አካል አድርገን የምንፈጽመው መሆኑን ታሳቢ መደረግ መቻል አለበት። እንግዲህ 675 ሄክታር ነው እንደወረዳ የተሰጠን ብያቸዋለሁ። ይህን ለመፈጸም ሰፊ ጥረት ማድረግ መቻል አለብን። በርካታ ያለሙ አካባቢዎች አሉ። በርካታ የሚፈሱ ወንዞች አሉ። እነዚያን ፖቴንሻላችን መሰረት አድርገን እንደ ወረዳ የሚመለከተው ባለድርሻ አካላት ከፍተኛ ርብርብና ቅንጅት አድርጎ መፈጸም መቻል እንዳለብን በዚሁ አጋጣሚ ማሳሰብ እፈልጋለሁ። አመሰግናለሁ።